በዚህ ክፍል መጽሐፍ ቅዱሳችን ስትመለከቱት ስለ ኤልያስ እና ስለ ኤልሳ ታሪክ ታነቡታላችሁ። ስለ አንድ ሰው ታሪክ ላወራችሁ ሳይሆን መንፈስ ከዚህ ቃል እንካፈላለን። አሜን ትላላችሁ። ሁል ጊዜ ቅባት ልባችሁን ይፈልጋል። የእናንተን ውሳኔ ይፈልጋል። የእናንተን ልብ ቆራጥነት ይፈልጋል። ሰማይ ከማ ጋር ነው የሚወግ ነው ከማ ጋር ነው የሚቆመው ካላችሁ በጣም ቆራጥ ከሆኑ ሰዎች ጋር እግዚአብሔር ራሱ ራይን የሚሰጣቸው ሰዎች እነማን ናቸው ካልከኝ ቆራጥ የሆኑ ሰዎች ናቸው በትውልዱ መካከል የእግዚአብሔርን ነገር በድፍረት ተክሎ ለሚያልፉ ሰዎች ሁል ጊዜ ሰማይ አብሮ ይተባበራል ኤልያስ ቀደምት ካሉት ነቢያቶች መካከል አንዱ ነው ኤልሳ ገበሬ ነው በደንብ ስሙኝ። ሰውዬውን እጅግ ባለጠጋ ነው። በአስራ ሁለት ጥማድ ያርሳል። አስራ ሁለተኛውን ደግሞ ሰራተኞች አሉኝ ብሎ ቤት አይቀመጥም። አስራ ሁለተኛውን የሚያርስበት እሱ ነው እና ኤልያስ በሱ ላይ ያለውን ፕሮግራም፣ የእግዚአብሔር ሀሳብ ካየ በኋላ እሱ ወዳለበት መንደር ሄዶ መጎናጸፊያን ጣለበት ይላል። መጎናጸፊያ ብቻ ጥሎ ነው የተለየው። ኤልሳም ይላል መጽሐፍ ቅዱስ በሬዎቹን አቁሞ እርሻውን አቁሞ ኤልያስን ጠራ፣ ተከተለው እና እንዲ አለው። እባክህን አለው እባክህን፣ ምን አረኩዋል? አንድ እድል ስጠኝ፣ ምን ጠብቀኝ። ለምን እኔ ከአንተ ላለመለየት ወስኛለዋል። ምን አረኩ? አይ የነካ አይነክቶኛል። መጽሐፍ እንዲህ ይላል። ኤልያስም ፈቅዶለት ኤልሳ ተመልሶ እንዲያደረግ ይላል አስራ ሁለተኛውን ተመልሼ እርፍ ላልይዝ ተመልሼ እዚህ መንደር ላልገኝ፣ ቤተሰቡን ጠርቶ አርዶ ቀቅለው ሰጥቶ አብልቶ ተለያቸው ይላል። ስሙኝ፣ ኤልያስ በጊዜው የነበረው ኤልሳ እንዲመለስ ይገፋው ነበር። ኤልሳ ደግሞ የተነካበት አነካክ ደግሞ ከኤልሳ እንዲለያ ከኤልያስ እንዲለያ አላደረገም። መጽሐፍ እንደዚህ ይላል ኤልያስ እግዚአብሔር በአውሎ ንፋስ ወደ ሰማይ ሊወስድ እንዳሰበ ባየ ጊዜ ከጌልጌላ ወደ ቤቴል ለመሄድ ተነሳ ይላል። ለኤልሳም እንዲህ አለው ይላል፣ እግዚአብሔር ወደ ቤቴል ልኮኛልና ተመለስ አለ። ኤልሳም እንዲህ አለው፣ በሕያው በእግዚአብሔር እምላለሁ ካንተ አልለይም። ምን ማለት መሰለ? ስማኝ ሰውየው ፐርሰናሊ፣ በፊቱ እየገፋው ነው፣ በተግባር እየነገረው ነው። ልቡ የታሰረበት አኖንቲንግ ግን ከኤልያስ እንዲለይ አላደረግም። የበለጠው የሰውየው ፊት ሳይሆን የታሰረበት ልብ ነው የወሰነው። ከገልግላ ተነስተው ወደ ቤቴል ሄደበት ቀን አይደለም፣ በሬዎቹን ያረደ ቀን ነው። ማረድና ማሰር ይለያል። እነ ጴጥሮስ አስሮ ነው አሳዎቻቸውን ተመልሶ የመከራ ጊዜ ተመልሶ ወደ አሳ የተመልሶ አሳቸው መረቦቻቸውን ያነሱት ያሰሩና ያረዱ ሰዎች መካከል ልዩነት አለ። አረድክ ማለት አረድክ ነው። ተመልሰ ያንን ፐርሰን አታገኘው። ኤልሳ አርዶን ነው የወጣው ውሳኔ ነው። ቅባት ወደ ህይወታችሁ እንዲመጣ ከፈለጋችሁ የውሳኔ ሰው መሆን አለበት። የምታመቻምቹ ጸርቅ ላይ የምታመቻምቹ፣ የሆነ ወንበር ላይ የምታመቻምቹ የምትሆኑ ከሆነ ትመኛለህ እንጂ አደርስበት። ስሙኝ አንደኛ ቅባት የሚፈልገው ውሳኔያችሁ ነው። የምትጨክኑት ምዕራፍ ላይ እንድትጨክኑ ቅባት ይፈልጋል። ልትጨክኑባቸው ማትችላቸው ቻፕተሮች በህይወታችሁ እየመጡ እያሉ በዚያ ላይ እንድትጨክኑ ያደርጋል ቅባት። ያ ላይ የጨከኑ ያንን ያለፉ ምዕራፋቸውን ያለፉ ሰዎች ይኸው ድል እያደረጉ ነው ያሉት። መጽሐፍ እንዲህ ይላል፣ ወደ ቤቴል ልኮኛል። ቤቴል ደግሞ ኤልያስ ብቻ የኤልያስ የነቢያት ልጆች አሉ። ፓወርፉል የሆኑ በሚናገሩት ንግግር ልብ የሚሰብሩ ሰዎች አሉ። ተከትሎ መጥተው እጅ ላይ ውሃ እያስታጠበ ዋጋ እየከፈለ ቤቴል ደረሰ። ቤቴል ሲደርስ ጌታህን ዛሬ እኮ እግዚአብሔር ካንተ ላይ ይወስዳል፣ ለምን ዋጋ ትከፍላለ? እኔ አገልግሎት የጀመርኩ ጊዜ እንደዛ ነው። ዝም ብላ ትማርም እንዴ ምንድ ነው ቸርች ቸርች የምትሏሉ? ኤልሳ ቤቴል ላይ አብሮ ሲደርስ የነቢያት ልጆች መጡ። ከአንተ ይወስዳለ፣ ይሄን ነው የምትሄደው አሉት። ጸጥ በሉ አላቸው። በደንብ አዘንብቡ መጽሐፉን፣ ዝም በሉ አውቃለሁ። እነሱ ተናግሮ ሳይጨርሱ፣ ኤልያስም ተነሳ። እግዚአብሔር አሁን ደግሞ ሌላ ድምጽ ሰጥቶኛል አለ። ምን ሰጠ? ወደ ኢያሪኮ ሂድ አለኝ፣ አስገደደኝ። ኢያሪኮ ለመድረስ ደግሞ ዋጋ ያስከፍላል። መንገድ ከቤተል ተነስተህ ኢያሪኮ ለመድረስ አሮሩ ፀሐይ አለ ረሀብ አለ ከኔ ጋር ትራ ባለ ወይ ዋጋ ያስከፍላል በህያው በእግዚአብሔር ስም ምላለው ካንተ አልለይም ለምን ሞት አይሆንም ያየሁት ቆዳህን ሳይሆን አንተ እላለው እንቀባብለዋል መጽሐፍ እንዲህ ይላል ወደ ኢያሪ ከሆን እኮኛል ኤልያስ አለ ምንም ዋጋ ያስከፍለኝ ምንም ይምጣ አልለይም ሙጥኛኙ ሰዎች ከፍታ ላይ ነን። ወደ ኢያሪኮ ዋጋ የምትከፍሉለት ዋናውን ካወቃችሁ እመኑኛ፣ አይጥላችሁም። ኢያሪኮ ደረስም፣ አሁንም ሌላ ድምጽ መጣ። እግዚአብሔር ወደ ዮርዳኖስ ይድብሎኛ ምን ትላላ ነው? አሁንም አለልኝም አለ ኤልያስ። ተቸገረና ምንድነው ግን የምትፈልገው? አላልገባኝም አለ። አልገባህም አለ አልገባህም፣ እንዴ ያለው ከጌልጌላ ተነስቼ ቤቴል ደርሼ ኢያሪኮ ደርሼ ዮርዳኖስ ድረስ እኮ የመጣሁት አለ። አንተ ላይ ያለውን ሁለት እጥፍ ፈልጌ ነዋል። አንድ ሰው ይጮና ሲ ሁለት እጥፍ ይነሲ። ለማን ይሁን ለማን ይሁን? ቢዝነሳቸው የሚቀና አገልግሎታቸው የሚቀና ትውልዳችሁ መካከል በታምራት እንድትወጡ ትፈልጋላችሁ? ዛሬ ምን እንቅባት ታገኛላችሁ። በጌታ በኢየሱስ ምን እንቅባት ትካፈላላችሁ። በኢየሱስ ምን እንቅባት ታገኛላችሁ ዮርዳኖስ ደርሰው ኤልያስ መጎናጸፊያውን አንስተው ከከፈለ በኋላ አብሮ በደረቅ ከተሻገሩ በኋላ እንዲህ አለው፣ እንግዲህ ውሳል። ይህን መንፈስ ነው የምትፈልገው አለ አስቸጋሪ ነገርን የለመንከው አለ፣ ነገር ከባድ ነው። ባይዘው ሁለት እጥፍ መቀበል ከባድ ነው። አስቸጋሪ ነገርን የለመንከኝ ግን አለ። አንደኛ ውሳኔያችሁ ነው ብያችኋለሁ። ሁለተኛ እንዲህ አለው፣ እኔ ስወሰድ

ትኩረት አድርገ ወደ ፈለክበት ዋጋ ወደ ከፈልክለት ጉዳይ ትኩረት አድርገ። እኔ ስወስድ ካየኝ አለው። እርግጠኛ ነኝ ትቀበላለህ። አሜን። መጽሐፍ እንደዚህ ይላል፣ እያወሩ እያሉ የእሳት ሰረገላ መጣና ከፈላቸው ይላል። ኤልያስን በአውሎ ነፋስ ወደ ላይ ተወሰደ። ኤልሳም ይላል ተመለከተ ይላል። ከእጁ የወደቀውን መጎናጸፈ አየ ይላል ቫርታካ ፕራቲያኖ ሰፋራ ዲቫኒ ማንታያ መጽሐፍ እንዲህ ይላል። አብረት የቆየውን ልብሱን በሁለት ተረተረውና ይላል። አሁን ደብል ፖርሽን ያለበትን አኖይንቲንግ አነሳ። ቅባት ሁል ጊዜ እኔነትን በተሞላ ማንነት ላይ አይመጣም። እኔነትን ቀደስ ፍጥል ያንን ለመቀበል እጅ ይዘረጋል። ጥሁና አሜን በሉ። ቅባት ትቢተኛ ልብ አይፈልግም። ትወጠረ ልብ አይፈልግም። ያንን የገዛው ራሱን ከላው ላይ ቀደደና ከኤልያስ የወደቀውን መጎናጸፊያ ያነሳ ይላል። በዚያው ቅስፈት ይላል መጽሐፍ ቅዱስ በኤልያስ ላይ የነበረው ቅባት ሁለት እጥፍ ኤልሳ ላይ መጣ። ኤልሳ አይደለም ያየው የነቢያት ልጆች ከዮርዳኖስ ዮርዳኖስን ሁለተኛ ጊዜ ከፍሎ ሲመለስ አዩና የኤልያስ መንፈስ በኤልሳ ላይ ሁለት እጥፍ መጣ አለው። እንዴ ብዬ ልጸል ይላችሁ ነው የመጣሁት። ትውልድ ሁሉ የሚመለከት ትውልድ ሁሉ የሚመለከት የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት፣ የእግዚአብሔር በጎነት፣ የእግዚአብሔር ተአምራት፣ የእግዚአብሔር ቅባት ትውልድ ሁሉ አሁን አውጥቶ የሚያወራ ባንተ ላይ ዛሬ ማታ ይከለጣል። ራይት ናው ባንተ ላይ ይከለጣል። ጥሁና አሜን በላ። አንድ ጊዜ ድገሙና አሜን በሉ። አንድ ጊዜ ሰው ሁሉ እግዚአብሔር ነው ያደረገላት የሚያስበል ቅባት ያገኘሃል። ሰው ሁሉ እግዚአብሔር ባንተ እንዲጠራ እስኪ ደርስ ድረስ የእግዚአብሔር ቅባት ያገኛል። ምንድነው ጉዱ ሲባል እግዚአብሔር ነው ይባላል። እሳ ቤት ምንድነው ሲባል እግዚአብሔር ተገኘ ይባላል። ቅባት ተገለጠ ይባላል። ይታያል። የእግዚአብሔር ክብር ይታያል ባንተ ምራፍ ላይ። አይ ፕሮፌሳይ ቱናይት ባንተ ህይወት ላይ የእግዚአብሔር አሻራ ይታያል። የእግዚአብሔር ግሎሪ ይታያል። ብቻና፣ ተንቀሳቀሰ ከቅባት ጋር ትንቀሳቀሳለህ። የነካኸው ሁሉ ይባረካል፣ የዳሰስከው ይባረካል፣ የነካኸው ይለመልማል። እንዲህ ያለ ቅባት የልብን ውሳኔ ይጠይቃል። ወሳኝ ቁራጥ ትኩረትን በእሱ ላይ እንድታደርግ በጸሎት ብቻ አርባ ቀንና አርባ ሌሊት ስለጸለይክ አይመጣም። ከመጣ ባንተ ህይወት ላይ ፋንክሽን እንዲያደርግ ከፈለግ በአንተ ዘመን የእግዚአብሔር ቅባት እንዲሰራ ከፈለጋችሁ የውሳኔ ሰው መሆን አለባችሁ። አንደኛ ትኩረታችሁን በሱ ላይ ለምልክተኛ፣ እዚህ ያለን ለምልክት ሲያቆመኝ ግን ሊሰራብኝ ነው። ግን አይኖች እሱ ላይ ሲሆን ትክክለኛ ነገር ጋር ትገናኛለህ። ጮሁና ቅባት ብለዋል። እግዚአብሔር የማገለግለው ጌታ ምስክሬ፣ አሜን። ነገ ጠዋት አሜን። ነገ ጠዋት ከታምራት ጋር የሚገናኙ ሰዎች አሉ። አሜን። ይሄው ያገለገልኩት ጌታ ምስክሬ፣ አሜን። እዚ ቤት ትኬት የሚቆርጥ መልአክ አየው። ቫርታ ዳዲ ያ የህይወታቸው ፍጻሜ የሚያሳምርላቸው ሰዎች አየው። ልንጸልይ ነው፣ ልንጸልይ ነው። ለንጸልይ። ይሄን ቅባት ማግኘት ትፈልጋላችሁ? አድርጋችሁ በርባዱ። ይሄን ቅባት ማግኘት ትፈልጋላችሁ? እንደ ኤልሳ ለመራመድ ዝግጁ ናችሁ? ጨክናችሁ በመንፈስ ከኔ ጋር ለመጸለይ ዝግጁ ናችሁ? ኢየሱስ ክርስቶስ።